ና ይስጥልን ክቡራን ቤተሰቦች፣ የሳቱን አጫጭር መረጃዎች እየቀርብ ያለሁ እስከ ፍጻሜው አብራችሁን ቆዩ። የመንግሥት ገደቦች እና የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎች ተጠቃሚነት እያሳደገ መሆኑን ተነገረ። በአዲስ አበባ የሚገኙ የሕዝብ ትራንስፖርት አገልግሎት ሰጪና በነዳጅ ተሽከርካሪዎች ላይ በመንግሥት የሚጣሉ ገደቦች በነዳጅ ዋጋ መጨመር እና ከውጭ አገሮች በሚገቡ ተሽከርካሪዎች ላይ በሚጣሉ ገደቦች ምክንያት የኤሌክትሪክ ተሽከርካሪዎች ተጠቃሚነት እየተስፋፋ መሆኑን ተናገሩ። የትራንስፖርት ሎጂስቲክስ ሚኒስቴር በዚህ ሳምንት ይፋ ባደረገው መረጃ መሠረት በአሁኑ ወቅት በኢትዮጵያ የሚገኙ የኤሌክትሪክ ተሽከርካሪዎች ብዛት ከአንድ መቶ አስር ሺህ አልፏል። ሪፖርተር ከተለያዩ የህዝብ ትራንስፖርት አገልግሎት ሰጪ ተቋማት ያገኘው መረጃ እንደሚጠቁመው በዘርፉ ውስጥ ኤሌክትሪክ ተሽከርካሪዎች ተጠቃሚነት ከአንድ ዓመት በፊት ከነበረበት አንድ በመቶ ድርሻ ወደ ስምንት በመቶ ከፍ ብሏል። ለዚህም ዋነኛ ገፊ ምክንያቶች ሆነው የቀረቡት መንግስት በአሁኑ ወቅት ለነዳጅ ገዢ በዓመት የሚያወጣውን አምስት ቢሊዮን ዶላር ዝቅ ለማድረግ እንዲሁም በአገር ደረጃ ከነዳጅ ጥገኝነት ለመላቀቅና ከተሽከርካሪ የሚመጡ በካይ ጋዞች ለመቀነስ በሚል ኤሌክትሪክ ተሽከርካሪዎችን ቁጥር ለማሳደግ እያደረገ ባለው እንቅስቃሴ በነዳጅ ተሽከርካሪዎች ላይ እያደረጋቸው ያሉ የተለያዩ ገደቦችና የነዳጅ ዋጋ መናር እንደሆነም ተነግሯል። መንግሥት በሐምሌ ወር በ2016 ዓ ም የነዳጅ ኃይል የሚጠቀሙ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ በመከልከሉ ምክንያት፣ የኤሌክትሪክ ተሽከርካሪዎች ተጠቃሚነት ለማስፋፋት የተለያዩ የሕግ ማዕቀፎችም ሲዘጋጁ ቆይተዋል። በዚህም መሰረት በሚያዚያ ወር 2017 ዓ ም የትራንስፖርትና ሎጂስቲክስ ሚኒስቴር በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ በጣለው ገደብ፣ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ በመወሰኑ ማስታወቁ ይታወሳል። የኤሌክትሪክ ተሽከርካሪዎች ከሚያበረታቱ የህግ ማዕቀፎች ትግበራ ባሻገር ሪፖርተር ያነጋገራቸው የህዝብ ትራንስፖርት አገልግሎት አሽከርካሪዎች፣ በዘርፉ ትርፋማ ለመሆን ከመቻልና ከነዳጅ ወጪ ጋር አያይዘው እንደሚመለከቱትም ገልጸዋል። መስፍን ታደሰ የተባሉ በሕዝብ ትራንስፖርት አገልግሎት አቅራቢ ድርጅት ስር ተመዝግበው በግል መኪናዎች አገልግሎት የሚያቀርቡት ሪፖርተር ያነጋገረችው አሽከርካሪ፣ በቤንዚን የሚሰራ መኪናዬን የሸጥኩት ከሕግ ባሻገር ስራዬን ለመስራት ብቻ በቀን ከአንድ ሺህ ብር በላይ የሚያወጣበት ጊዜ እየበዛ መሆኑን ስመለከት ነው። አሁን ግን የኤሌክትሪክ መኪናዬን ቻርጅ ለማስደረግ በቀን 50 ብር ነው ያወጣሁት ያሉት ያለው በቀን አምሳ ብር ነው እያወጣ ያለሁት። ከኑሮ ውድነት አንጻር ልዩነት ለእኔ በጣም ሰፊ ነው ብለዋል። በኢትዮጵያ የነዳጅ ዋጋ ባለፈው ዓመት ከነበረበት ዘንድሮ በ11 በመቶ ማደጉን፣ ለአብነትም የቤንዚን ዋጋ በሊትር ወደ 102 ብር ይሸጥ ከነበረበት ወደ 113 ብር አካባቢ ከፍ ማለቱ መረጃዎች ይጠቁማሉ። በሌላ በኩል በተለያዩ ጎረቤት ሀገሮች የሽያጭ ዋጋ አንጻር የኤሌክትሪክ ሽያጭ በዓለም ዝቅተኛ ከሚባሉ ውስጥ አንዱ መሆኑ የኢትዮጵያ ኤሌክትሪክ አገልግሎት በተደጋጋሚ ይጠቀሳል። በማስረጃነት የሚቀርበው በኢትዮጵያ በሰዓት 1 ኪሎ ዋይት በ30 ሳንቲም የሚሸጥ ሲሆን በጎረቤት ኬንያ ግን ወደ 15 ብር አካባቢ እንደሚከፈልበት ነው። በሌላ በኩል ሪፖርተር ያነጋገራቸው የትራንስፖርት አገልግሎት አቅራቢ አሽከርካሪዎች በነዳጅ የሚሰሩ መኪኖች 100 ኪሎ ሜትር የሚሸፍን 10 የጉዞ አገልግሎት ለማቅረብም እስከ 1ሺህ አንድ መቶ ብር የሚፈጅ ነዳጅ መግዛት እንደሚኖርባቸውም ገልጸዋል። ይህም ከኤሌክትሪክ ተሽከርካሪዎች ተመሳሳይ ርቀት ለመጓዝ የሚያስፈልጋቸው በሰዓት አስር ኪሎ ዋት ቻርጅ ለማስደረግ አምሳ ብር እንደሚያስፈልግ ይህም በዓመት ሊቆጥቡት የሚችለውን ገንዘብ እስከ ሶስት መቶ ሰማኒያ ሺህ ብር ድረስ ከፍ እንደሚያደርገውም ጠቁመዋል። አልማዝ በቀለ የተባሉት በቅርቡ ኤሌክትሪክ ተሽከርካሪ ወደ መጠቀም መሸጋገራቸውን የገለጹት የትራንስፖርት አገልግሎት ሰጪ ዘይት ለመቀየር እና ለሞተር ጥገና የማወጠው ወጪ የለም። ከዚያ ይልቅ ብቸኛ የሚያሳስበኝ ነገር ባትሪ መለወጥ ነው። ግን እሱም ሊያስፈልገኝ ከሚችለው ጊዜ አንጻር ያህል ያንን ያህል የሚባል አይደለም ብለዋል። ይሁንና የኢንዱስትሪ ሚኒስቴር በበጀት ዓመቱ ስድስት ወራት የሥራ አፈጻጽሙን አስመልክቶ ጥር አስራ አምስት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ለሕዝብ ተወካዮች ምክር ቤት ሪፖርት ሲያቀርቡ ከፓርላማ በላታ ጥያቄ ካስነሱ ጉዳዮች አንዱ የኤሌክትሪክ ተሽከርካሪዎች በአንድ ባትሪ እስከ ግማሽ ሚሊዮን ብር ድረስ ግምት ሀገሪቱ ከፍተኛ የውጭ ምንዛሪ የማስወጣት ስጋት መደቀናቸው ጉዳይ እንደነበረ መዘገባችን ይታወሳል። በወቅቱ ፋቲማ ሀዲ የተባሉ ተወካይ በታዳሽ ኃይል ዘርፍ ስራ በቅርብ ጊዜ በከፍተኛ ቁጥር እየጨመረ የመጣ ኤሌክትሪክ ተሽከርካሪዎች የመጥቀም ልምድ በሰፊው እየታየ ወደ ሀገሪቱ የሚገቡ የኤሌክትሪክ ተሽከርካሪዎችም ቁጥር የመገጣጠሚያ ፋብሪካዎች በብዛት ከጊዜ ወደ ጊዜ እየጨመረ መሆኑን ገለጹ። ነገር ግን ለኤሌክትሪክ ተሽከርካሪዎች ባትሪ አምራች ፋብሪካ አለመኖሩ በሀገሪቱ የውጭ ምንዛሬ ወጪ ላይ የደቀነውን ስጋት አውስተዋል። በዓለም አቀፍ ደረጃ ያለው ነባራዊ ልምድም የአንድ ኤሌክትሪክ መኪና የባትሪ ዋጋ ከ5 ሺሕ እስከ 25 ሺሕ ዶላር ነው የሚገመተው። ይህ ደግሞ በሀገራችን ላይ ከፍተኛ የውጭ ምንዛሬ ወደ ውጭን ወደፊት ማስከተሉ አይቀርም። በአሁኑ ወቅት ያለውን የአንድ አነስተኛ ኤሌክትሪክ ተሽከርካሪ ባትሪ ዋጋ ወደ ብር ስንመነዝረው ከግማሽ ሚሊዮን ብር በላይ ማለት ነው። ስለዚህም በቀጣይ ፈታኝ የሚሆነው የእነዚህ ተሽከርካሪዎች ባትሪዎች ዋጋ ውድ መሆኑ እና ከአቅርቦት ጋር በተያያዘ የሚፈጠሩ ማነቆች እንዳይፈጠሩ የረዥም ጊዜ ተግዳሮቶች ለመፍታት በቅድሚያ መስራት ማስፈለጉ ነው ብለው ነበር። በሀገሪቱ ውስጥም የባትሪ ማምረቻ ፋብሪካ ማቋቋም ወሳኝ መሆኑን የጠቀሱት የምክር ቤቱ ተወካይ ሚኒስትሩ ለኤሌክትሪክ ተሽከርካሪ ለባትሪ ስነ ምህዳር ልማት እንደ ጥሬ ዕቃ ባትሪ ማምረቻ መልሶ ጥቅም ላይ ለመዋልና የሰው ሀብት ልማት የሚያካትት አጠላቃላይ ሀገራዊ ስትራቴጂክ ከመዘርጋት አንጻር እየተከናወነ ያለው ተግባር ካሉ ማብራሪያ ይቅረብ ብለዋል። የኢንዱስትሪ ሚኒስቴር ከማዕድን ሚኒስቴር ጋር በመተባበር ለወደፊት የባትሪ ማምረቻ ዘርፍ አስፈላጊ የሆኑትን እንደ ሊቲየም፣ ኮባልት፣ ኒክሌ እና መሰል የአቅርቦት ሰንሰለቶችን ለማሟላት እንዴት አድርጎ እየሰራ ነው ሲሉም ጠይቀዋል። ኢንዱስትሪ ሚኒስትሩም አቶ መላኩ አለበል ስለ ጉዳዩ በሰጡት ምላሽ ከተወካዮች የቀረቡት ጥያቄዎች ትክክል መሆናቸውን ገልጸው ነገር ግን የኤሌክትሪክ ተሽከርካሪዎች ባትሪዎች የአገልግሎት ዘመን እስከ አስር ዓመት መሆኑ ተናግረዋል። ይሁንና ባትሪዎቹ የሚያመርቱ ኢንዱስትሪዎች ለማስፋፋት መስሪያ ቤታቸው ፖሊሲና ስትራቴጂክ ቀርጾ ባለሀብቶችን ወደ ሀገር ውስጥ ገብተው በዘርፉ ላይ እንዲሰማሩ ለማድረግ እየተሰራ ነው ሲሉም ተናግረዋል። ይህ በዚህ እንዳለ ሪፖርተር ያነጋገራቸው ያገለገሉ ተሽከርካሪዎች የሚሸጡ ድርጅቶች የሽያጭ ሰራተኞች በበኩላቸው በነዳጅ የሚሰሩ መኪኖች ተፈላጊነት የሚያወጡ ዋጋ ዝቅ እያለ መምጣቱና በተቃራኒው የኤሌክትሪክ ተሽከርካሪዎች ተፈላጊነት ማደጉን ገልጸዋል። በዚህም እስከ ሁለት ነጥብ ሁለት ሚሊዮን ብር ድረስ ያወጡ የነበሩ የነዳጅ ተሽከርካሪዎች አሁን አንድ ነጥብ ስምንት ሚሊዮን ብር ባነሰው ዋጋ እየተሸጡ መሆናቸውን በሌላ በኩል ግን እንደ አውሮፓውያን አቆጣጠር በሁለት ሺ ሃያ ሦስት የምርት ምርት የሆኑ ኤሌክትሪክ ተሽከርካሪዎች ዋጋ እስከ 28 ሚሊዮን ብር ድረስ መሻገሩን ገልጸዋል። ደረጃ ኃይል የተባለ የሽያጭ ሰራተኛ በአሁኑ ወቅት በነዳጅ የሚሠሩ ተሽከርካሪዎች መሸጥ ከባድ እየሆነ ነው፣ ብዙዎችም ኤሌክትሪክ ተሽከርካሪ እየመረጡ ነው። ዋጋቸውም፣ ፈላጊውም እኩል ነው ከፍ እያለ የመጣው ብሏል። ኤሌክትሪክ መኪኖች ተፈላጊነት ከሆነ በገበያ ውስጥ ያለው ስርጭት ከፍ እያለ ሲመጣ ቻርጅ የማድረጊያ ስፍራዎች መሰረተ ልማት እጥረት አሳሳቢ የሆነ ነው። ይሁንና እንደ ኢትዮ ቴሌኮም እና የኢትዮጵያ ኢንቨስትመንት ሆልዲንግ ያሉ ቁልፍ ተቋማት ክፍተቱን ለመሙላት እየተንቀሳቀሱ መሆናቸውንም አሳውቀዋል። ኢትዮ ቴሌኮም በካቲት ወር 2017 ዓ.ም. በአዲስ አበባ ከቦሌ ወደ መገናኛ በሚወስደው መንገድ እስከ 32 ተሽከርካሪዎችን በአንድ ጊዜ ቻርጅ ማድረግ እንዲችል የሚያስችል ማዕከል ስራ ማስጀመሩ ይታወሳል። በሌላ በኩል የኢትዮጵያ ኢንቨስትመንት ሆልዲንግ ከዚህ ቀደም ከጃፓኑ ዶዳይ ግሩፕ ጋር በጥቅምት ወር ተፈራረሙት የነበረውን በአንድ ዓመት ውስጥ በአዲስ አበባ መቶ እንዲሁም በሶስት አመታት ውስጥ በመላ ሀገሪቱ ሶስት መቶ ኤሌክትሪክ ተሽከርካሪዎችን ባትሪ መቀየሪያ ማዕከላት ለመክፈት የሚያስችሉ ስራዎችን የተመለከተ የመግባቢያ ሰነድን ማፍረሱን በቅርቡ ይፋ አድርጓል። ይሁንና ተቋሙ ዓላማውን ለማሳካት የሚያስችሉ በዓለም አቀፍ ገበያ ውስጥ ከሚገኙት ተዋናዮች ጋር በጋራ መሆን በዘርፉ መሰመራት የሚያስችለውን አማራጭ ስልታዊ የኢንቨስትመንት እድሎችን እያጠና መሆኑንም አሳውቀዋል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ፣ ያመሰግናለሁ። ን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር